ታችን መድኃኒታችን ኢየሱስ ክርስቶስ በመጨረሻዋ ሰዓት በመጨረሻዋ ጊዜ ለሐዋርያቱ በስፋት ያስተማራቸው ትምህርት ነው። የሚሄድበት ጊዜ እንደደረሰ አውቆ ለሐዋርያቱ የሚያስፈልጋቸውን ትምህርት ምክርና ማጽናኛ በሰፊው ነው ያስተማራቸው። የመጨረሻዋ ጊዜ ስትደርስ እርሱ ከነርሱ እንደሚለይ፣ ተላልፎ እንደሚሰጥ ከዛም በኋላ ደግሞ አይሁድ በግፍ አሳልፈው ለመስቀል ሞት አድርሰው እንደሚገድሉት ከገደሉትም በኋላ በሶስተኛው ቀን እንደሚነሳ ከተነሳ በኋላ ደግሞ በአርባኛው ቀን ወደ አባቱ ወደ አብ እንደሚሄድ እንደሚለያቸው ነገራቸው ማለት ነው። ከሰሞኑ ስንማማር እንደነበረው ሐዋርያቱ ጌታችን ኢየሱስ ክርስቶስን ለሶስት ዓመት ከሶስት ወራት በሄደበት እየሄዱ ባደረበት እያደሩ ቃሉን እየሰሙ ከእጁ በረከት እየተመገቡ ሌላ ሕይወታቸውን ሁሉ ትተው አቁመው በቃ እሱም ብቻ መከተል ስራ አድርገው ይኖሩ ነበር ይላል። ለሶስት አመታት ማለት ቀላል አይደለም፣ ረጅም ጊዜ ነው። ሶስት አመት ከቤታቸው ወጥተው ከሕይወታቸው ወጥተው የራሳቸውን ኑሮ አቁመው እርሱን ብቻ ነበር የሚከተሉት። አሁን ተስፋ የሚያደርጉት ገና በመንፈስ አልበረቱም አልተነከሩምና፣ ጌታችን ኢየሱስ ክርስቶስ ምድራዊ ንጉሥ እንደሚሆንም ያስቡ ነበር ይላል። ወይ ደግሞ በሆነ ቦታ እንደሚሾም ያስቡ ነበረ። ከተሾመ በኋላ በዛ በተሾመበት ቦታ ላይ እኛም ስፍራ ልናገኝ እንችላለን ወይ ስልጣን ልናገኝ እንችላለን ብለውም የሚያስቡ ነበሩ ከመካከላቸው። ምክንያቱም በደንብ አልተረዱትም ነበርና በደንብ አላወቁትም ነበርና። የነ ቅዱስ ዮሐንስ እናትም እኮ ስትጠይቅ አቤቱ በነገስክ ጊዜ ልጄን፣ አንደኛውን ልጄ በቀኝ አንደኛውን ልጄ ደግሞ በግራ ሹምልኝ ብላው ነበረ። እንደዚህ ብላም ጸልያ ነበረ። ምክንያቱም ሁኔታውን ሲያዩት ምድራዊ ንጉስ የሚሆን መስሏቸው ነበረ። ምድራዊ ስልጣንን የሚያገኝ መስሏቸው ነበር። ያንን በማሰብ ስጋውያን ስለነበሩ መንፈሳዊውን ነገር ስላልተረዱት በኋላ የሚሆነው ነገር ፍጹም እነሱ ከጠበቁት ካሰቡት ነገር ፍጹም ተቃራኒ የሆነ እንዲሁም ንግስና ሳይሆን ሞት እንደሚጠብቀው አላወቁ። እንዲሁም እነሱ ሹመት ሳይሆን ስደት እንደሚጠብቃቸው ግን አላወቁም ነበር። ያንን ስላልተረዱ ስላልገባቸው ከሱ ጋር ኑረን የሆነ ነገር እናገኛለን፣ ስለዚህ ህይወታችንንም ብንተው ብለው የሚያስቡም ስለነበሩ ይህንን ትምህርት አስተማራቸው። ከእናንተ የምንለይበት ጊዜ ይመጣል። ወደ አባቴ ሄዳለሁ። ከእናንተ ጋር አልኖርም። ነገር ግን አይዟችሁ ልባችሁ አይታወክ፣ አትፍሩ። እኔ ከእናንተ ጋር ነኝ። አጽናኙን መንፈስ ቅዱስ ጵራቅሊጦስ እልክላችኋለሁ። ከዚህ የበለጠ ጠንካሮች ትሆናላችሁ። ከዚህ የበለጠ አስተዋዮች ትሆናላችሁ። ጥበብ ይሰጣችኋል። ማስተዋል ይሰጣችኋል። ዓለምን ሁሉ በትምህርታችሁ ታደርሳላችሁ። እናንተም ደግሞ በመጨረሻው ጊዜ በመጨረሻው ጊዜ ከባድ እንደሆነ እንደሚፈተኑ አንዳንዶች እንዲሁም እንደሚክዱ ሸሽተውም ከሱ እንደሚርቁ እንዲሁም አንዱ ደግሞ ከሁሉ ተለይቶ አሳልፎ እንደሚሰጠው እንደሚሸጠው ሁሉ በዝርዝር ያስተማረበት የተናገረበት ነው። ክርስቲያኖች ጌታችን መድኃኒታችን ኢየሱስ ክርስቶስ አምላክ ስለሆነ የሚሆነውን ሁሉ ያውቃል። የሚሆነውን ሁሉ አስቦ ፈቅዶ ነው ወደዚህ ምድር የመጣው። ክርስቲያኖች ከተናገረው አንድስ እንኳ ያልተተገበረ የለም፣ አንድስ እንኳ ያልሆነ የለም። እንደተናገረ ይሁዳ አሳልፎ ሰጠው። እንደተናገረ አይሁድ መጥተው ያዙት። እንደተናገረ መከራ አበዙበት። እንደተናገረ ወደ መስቀል ሞት አደረሱት። እንደተናገረ ገደሉት። እንደተናገረ ተናገረ በሶስተኛው ቀን ሞት እንድል አድርጎ ተነሳ። እንደተናገረ በመከራው ጊዜ ሐዋርያት ከዱት። ከተነሳ በኋላ ደግሞ እነሆ የተናገርኳችሁ የነገርኳችሁ ሁሉ ተፈጸመ ብሎ እንደገና ለሐዋርያቱ ተገለጸላቸው ታያቸው። በአርባኛውም ቀን እንደ ተናገረ ወደ ሰማይ ምርኮን ሁሉ ማርኮ ነፍሳትን ሁሉ ነፃ አውጥቶ ድል የሱ ሆኖ እየተመሰገነ ወደ ቀድሞ ክብሩ ተመልሶ ሄደ አረገ፣ በአባቱ ቀኝም ተቀመጠ። ክርስቲያኖች ይህን ሁሉ እንደተናገረ ያደረገው ነገር ነው። ሁሉን ነገር ቀድሞ ተናግሮ አስተምሯቸው ነበርና ማለት ነው። ይህ ካሉት ማፅናኛዎች መካከል ደግሞ ለዛሬ ርዕስ አድርገን ያነሳ ነው ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጥ ሰላም አይደለም። ፍጹም የሚያረጋጋ ፍጹም ሰላም የሚሰጥ ፍጹም ጸጥታ የሆነ ደስታን የሚያጎናጽፍ ፍቅርን የሚያጎናጽፍ በመከራ ዓለም ውስጥ ብትኖሩ፣ በችግር ውስጥ ብትኖሩ ያለ አንዳች ጭንቀት ያለ አንዳች ተስፋ መቁረጥ የሚያኖር ሰላምን ነው የምሰጣችሁ ብሎ ነግሯቸው ያ ሁሉ መከራም ቢመጣባችሁ ያ ሁሉ ችግርም ቢደርሳችሁ ቢደርስባችሁ እኔ ግን ሰላምን እሰጣችኋለሁ አይዟችሁ፣ አትፍሩ ብሎ ደግሞ ያጽናናቸው ትልቅ መልእክት ነው። ክርስቲያኖች ለነሱ ያ ሰላም እውነትም እንደሰጣቸው የሚያሳየው መንፈስ ቅዱስን ከተቀበሉ በኋላ ከሃምሳኛው ቀን ከጾሙ በኋላ ክርስቲያኖች በዓለም ሁሉ ተሰማሩ። ብዙ መከራም ደረሰባቸው፣ ስደት ገጠማቸው፣ መታሰር ገጠማቸው፣ መደብደብ ገጠማቸው። አንዳንዶቹ ደማቸው ፈሰሰ፣ ቁልቁል ተሰቀሉ፣ በእስር ቤት ኖሩ። ይህ ሁሉ ሲሆንባቸው ግን ክርስቲያኖች አንዳቸውም በሐዘን ውስጥ አልነበሩ። አንዳቸውም ተስፋ በመቁረጥ ውስጥ አልነበሩም። አንዳቸው እንኳን ሐዘን አልገጠማቸው። እንዲሁም ይደሰቱ ነበረ። መከራው ሲበዛ፣ ግርፋቱ ሲበዛባቸው፣ ስቃዩ ሲበዛባቸው፣ ከባድ ነገር ሲገጥማቸው ይደሰቱ ነበረ። አሁን ክብራችን ጨመረ ይላሉ። አሁን በእግዚአብሔር ዘንድ ሞገስ እናገኛለን፣ የተጠራንበትን አላማ እያሳካን ነው ብለው ይረዱት ነበረ። ክርስቲያኖች ምክንያቱ ምንድን ነው? ይህ ሰላምን እግዚአብሔር አምላካችን ጌታችን ኢየሱስ ክርስቶስ ስለሰጣቸው ነው። ክርስቲያኖች እግዚአብሔር የሚሰጠው ሰላም እንደዚህ አይነት ሰላም ነው። እግዚአብሔር በውስጣችን ሰላም ሲያስቀምጥ፣ ሰላምን ሲሰጠን፣ በእግዚአብሔር የተረጋጋን ስንሆን፣ እግዚአብሔር ውስጣችን ካለ የትኛውም መከራ ቢሆን የትኛውም ስደት ቢሆን የትኛውም ችግር ቢሆን የትኛውም ገንዘብ ማጣት ቢሆን የትኛውም ጤና ማጣት ቢሆን የትኛውም መከራ ቢሆን ክርስቲያኖች ተስፋ አንቆርጥም፣ አንጨነቅም፣ አንፈራም፣ አናለቅስም። በፈተና ሁሉ ደስተኞች እንሆናለን። በፈተና ሁሉ የምንስቅ እንሆናለን። ክርስቲያኖች ፈተናው ሲበዛብን ክርስቲያን ክብሬ ጨመረ ብሎ ይረዳዋል ማለት ነው። ምክንያቱም ሰላም በውስጡ ስላለ እግዚአብሔር የሰጠው ሰላም ከየትኛውም ዓለም ከምታመጣው መከራ የበለጠ ስለሆነ ነው። ክርስቲያኖች እግዚአብሔር የሰላም አለቃ ነው፣ የዘላለም አባት ነው ተብሎ በትንቢተ ኢሳይያስ ምዕራፍ ዘጠኝ ላይ እንደተቀመጠ ሕፃን ተወልዶላችኋል ብሎ ትንቢት በሚናገር ጊዜ ጌታችን ኢየሱስ ክርስቶስ የሰላም አለቃ ነው ብሎ ተናግሯል። የዘላለም አባት ነው ብሎ ተናግሯል። ክርስቲያኖች፣ ስለዚህ እሱ የሚሰጠው ሰላም ካለን። እሱ የሰጠን ሰላም በውስጣችን ካለ የትኛውም ነገር አያስደነግጠንም፣ አያስፈራንም። ክርስቲያኖች፣ እነ ቅዱስ ጳውሎስ ተናግረዋል። ከክርስቶስ ፍቅር የሚለየኝ ማን ነው? መከራ ነው? ችግር ነው? ስደት ነው ማጣት ነው መጎስቆል ነው የትኛው መከራ ነው ከክርስቶስ ፍቅር የሚለየኝ ብሎ ተናግሯል ቅዱስ ጳውሎስ ክርስቲያኖች እውነትም ብዙ መከራ ደርሶበታል ግን ያ ሁሉ መከራ ከክርስቶስ ፍቅር አለየው ምክንያቱም እውነተኛ ሰላም ተሰጥቶታል እውነተኛ ሰላም በውስጡ አለ ክርስቲያኖች ሰላም እጅግ አስፈላጊ ነገር ነው ነገር ግን እውነተኛው ሰላም ከሐሰተኛው ሰላም እጅግ የተለየ ነው። እውነተኛው ሰላም በእግዚአብሔር ዘንድ ያለ ነው። ሐሰተኛው ሰላም ደግሞ በዚህ ምድር ያለ ነው። ክርስቲያኖች፣ በዚህ ምድር ብዙዎቻችን አንዳንድ ጊዜ በነዚህ በምድራዊ ሰላሞች ብቻ ተስፋ እናደርጋለን። ገንዘብ ሰላም ይሰጠኛል ልንል እንችላለን። ሀብት ሰላም ይሰጠኛል ልንል እንችላለን። ስልጣን ሰላም ይሰጠኛል ልንል እንችላለን። ብዙ ነገር ወደ እኔ ካለ ሰላም አገኛለሁ ብለን ልናስብ እንችላለን። ክርስቲያኖች፣ ነገር ግን እነዚህ ሁሉ ያላቸው ሰዎች ፍጹም ሰላም የላቸውም። ሀብትም ይዘው የሚጨነቁ አሉ፣ እውቀት ይዘው የሚጨነቁ አሉ፣ ስልጣን ላይ ወጥተው እንቅልፍ የማይተኙ አሉ። ክርስቲያኖች በፍርሃት በድንጋጤ ከአሁን ከአሁን ምን ሆነብኝ እያሉ የሚሳቀቁ እኛ በምድራዊ ስናያቸው ግን የተመቻቸው የሚመስሉ ጥሩ ቦታ የደረሱ የሚመስሉ እነሱስ ምንም ችግር የለባቸውም መከራ የለባቸውም ብለን እኛ የምንቀናባቸው ሰዎች ግን ክርስቲያኖች፣ ውስጣቸው ግን መረጋጋት አይችልም። ሰላም አጥተዋል። ሰላምን ይፈልጋሉ ከየት እንደሚያገኙት እየጠየቁም ይጨነቃሉ። ሁል ጊዜ የምንሰማው ነገር ነው። ብዙ በሀብት ላይ ያሉ ይሄ ሁሉ ሀብት ከኔ ሄዶልኝ፣ ሰላም ተሰጥቶኝ፣ በሰላም በተኛው የሚሉ አሉ፣ ክርስቲያኖች። ይሄ ስልጣን ከኔ ሄዶልኝ በሰላም ተኝቼ እንደሌላው ሰው ውፈይ ብዬ ብኖር የሚሉ ብዙ ሰዎች አሉ፣ ክርስቲያኖች። ይሄ በምድር ላይ የምናውቀው ነው፣ ክርስቲያኖች። ስለዚህ እውነተኛው ሰላም ከእግዚአብሔር የሚገኝ ሰላም ነው። ይህንን ሰላም ነው ሰጣችኋለሁ ያለው ክርስቲያኖች። እነዚህ ሰላምን እንዴት ነው የሰጠን የሚለውን ሶስት ነጥብ ብቻ ነግራችሁና ትምህርታችንን እንጠቀልላለን። ይህ የሚሰጠው ሰላም ከየት ነው የምናገኘው? እንዴት ነው የምናገኘው? እንዴት ነው የእኛ የሚሆነው? ሰጥቻችኋለሁ ሲለንስ እንዴት ነው የሰጠን? እንዴት ነው የምንቀበለው? በፍላጎት ብቻ አምጣ ስላልነው አይሰጠንም ክርስቲያኖች። ሰላምን በምድር ላይ አጽናለን ስላልነው ሰላምን አያመጣም። እግዚአብሔር አምላካችን የሰጠን በስጦታ መንገድ ነው። ያንን ስጦታ ለመቀበል ደግሞ በእውነተኛው መንገድ መጥቶ መውሰድ ነው እንጂ በምኞት በፍላጎት ብቻ የሚገኝ አይደለም። የወንጌሉ ትርጓሜ ሲነግረን ሰላምን እሰጣችኋለሁ ያለው የመጀመሪያው ወንጌልን እሰጣችኋለሁ ነው። ክርስቲያኖች የእግዚአብሔርን ቃል እሰጣችኋለሁ። ያ ነው ሰላማችሁ፣ ያ ነው የምሰጣችሁ ሰላም። ወንጌልን ነው የምትጽናኑበት፣ የምታርፉበት፣ ተስፋ የምታደርጉት ወንጌል የሆነውን ቃሌን ለእናንተም ለትውልድ ሁሉ እሰጣለሁ ማለቱ ነው ይላል ትርጓሜው፣ ክርስቲያኖች። ስለዚህ ሰላምን ማግኘት ከፈለግን መመለስ ያለብን ወደ ወንጌሉ ነው። መምጣት ያለብን ወደ መጽሐፍ ቅዱሱ ነው። መጽሐፍ ቅዱሱን እንየው፣ እናንብበው፣ ልባችንን እንክፈትና በየቀኑ ከመጽሐፍ ቅዱስ ጋር እንገናኝ። በዛ መንገድ ነው ሰላም የሚገኘው ክርስቲያኖች እንጂ ስለ ተመኘን ብቻ ጦርነቱ ስለበዛ፣ እረ እንዴው ሰላም አምጣልን ስላልነው ብቻ እንደዚሁ ስለተናገርን ብቻ ሰላም አይመጣም ክርስቲያኖች። ወደ ሰላም ራሳችንን ማምጣት መቻል አለብን። ስለዚህ መምጣት ያለብን የሰጠን ስጦታ አንዱ ወንጌል ነውና ወደ ወንጌሉ መምጣት ወደ መጽሐፍ ቅዱሱ መመለስ እናንብበው። ብበው ይህንን ቃል ሰላሜን ሰጥቻቸዋለሁ የሚለው መጽሐፍ ቅዱስ ላይ ነው የተጻፈው። ከዚህም የበለጠ ብዙ ነገሮች አሉ ክርስቲያኖች። በህይወታችን የምንጠይቃቸው ነገሮች፣ ያስጨነቁን ነገሮች፣ እንቅልፍ አላስተኛ ያሉን ነገሮች የረበሹን ነገሮች የሚፈቱት በመጽሐፍ ቅዱስ ነው። እናንብበው። እግዚአብሔር መልእክት አለው ለሁላችንም፣ በየቀኑ በየቀኑ መልእክት አለው። ያ መልእክት ግን መጽሐፍ ቅዱስ ላይ ነው የሚገኘው። ክርስቲያኖች በሌላ መንገድ እንዳትጠብቁ፣ ሌላ ሰው መጥቶ ይነግረኛል እንዳትሉ፣ ተናግሯል። ልጁ በአንድ ልጁ ሁሉንስ ተረከው፣ ሁሉንስ ተናገረው ብሎ እግዚአብሔር አብ እንደተናገረ በመጽሐፉ ሁሉን ነገር ስለነገረን መጽሐፍ ቅዱስ ላይ ተቀምጦልናል። ክርስቲያኖች ሰላማችን እጃችን ላይ ነው ያለው፣ እቤታችን ነው ያለው። መጠቀም ስላልቻልን ነው፣ ማንበብ ስላልቻልን ነው፣ ስለምንረሳው ነው አንዳንዴ። እንዲሁም መጽሐፍ ቅዱስ እኮ ሳናይ አመት ሁሉ ሊቆጠር ይችላል ሳናነብ። ምንድነው ግን የምንሰማው በየለቱ? ምንድነው ግን የምናነበው በየለቱ ነው ሚዲያውን ብቻ ነው የምንሰማው፣ ነው ምድራዊ መልእክት ብቻ ነው ወደ ውስጣችን የምናመጣው። ክርስቲያኖች ምድራዊ መልእክት ይረብሸናል፣ ሰላም ያሳጣናል። ጦርነቱ እንደምታዩት ነው። ሁሉም ሀገር ሀያለኝ እያለ ለመጠፋፋት የሚደነፋበት ጊዜ ነው። ይሄንን ብቻ የምንሰማ ከሆነ፣ ይህን ብቻ የምናዳምጥ ከሆነ ሰላማችን ይረበሻል፣ ዓለም የምትጠፋ ይመስለናል አሁን ስ አለቀልን፣ የምንል ይመስለናል። ክርስቲያኖች በዚህ ሁሉ ረብሻ ውስጥ መጽሐፍ ቅዱስ የሚያነብ ግን በጸጥታ በጸጥታ ይኖራል። ክርስቲያኖች ተረጋግቶ ይኖራል በሰላም ። ሰላም ያዋልከኝ ሰላም አሳድረኝ ብሎ ተኝቶ ያድራል። ክርስቲያኖች ስለዚህ ሰላሜን ሰጣቸዋለሁ ማለት ወንጌልን ሰጣቸዋለሁ አንብቡት ማለት ነው። ክርስቲያኖች የዛን ጊዜ ሰላሙ ለኛ ይመጣልናል ለኛ ይሆንልናል ማለት ነው። ስለዚህ የመጀመሪያው ምንድን ነው? ወንጌልን እሰጣችኋለሁ ማለቱ ነው። ሁለተኛ ደግሞ ቅድስት ቤተ ክርስቲያንን እሰጣችኋለሁ፣ ልጅነት የምታገኙባትን፣ የምትጠመቁባትን፣ እግዚአብሔርን የምታገኙባትን ምድራዊ ቤተ ክርስቲያንን እመሰርትላችኋለሁ። ሰላም ስታጡ ወደዚህ ቤት ኑ ማለቱ ነው ክርስቲያኖች። ዓለም ሲረብሻችሁ፣ ወደዚህ ኑ፣ ሰላሙ እዚኔ አለው። ይህችን ቤት ቤተ ክርስቲያኔን በደሜ እመሰርታታለሁኝ። ደሜን አፍስሼ ሥጋዬን ቆርሼ ይህችን ቤተ ክርስቲያን እመሰርታለሁ፣ እሰጣችኋለሁ፣ ቅድስት ቤተ ክርስቲያንን ልጅነትን እሰጣችኋለሁ ማለቱ ነው። ቅድስት ቤተ ክርስቲያንን ማለት በዛ ነው የምትተረጎመው። ስለዚህ ሰላም ያጣን ካለን በየቤታችን በየግል ኑሯችን፣ በየሀገራችን፣ በየሁሉ ቦታ ሰላም የሚጠፋ ከሆነ የሰላም አድራሻዋ ቤተክርስቲያን ነው። ክርስቲያኖች አድራሻዋ ሌላ ቦታ የለም። ክርስቲያኖች ፍልስፍና ውስጥ የለም። አንዳንድ የአነቃቂ ተናጋሪዎች የሚናገሩት ውስጥ ሰላም የለም። ክርስቲያኖች እዛ ውስጥ አይደለም የሚገኘው። እውነተኛው የሰላም አድራሻ ቅድስት ቤተክርስቲያን ነች። ወደ ቤተክርስቲያን ዘወትር እግራችን ይገስግስ። ቅዱስ ዳዊት ወደ ቤተ እግዚአብሔር እንሂድ ባሉኝ ጊዜ እኔስ ደስ አለኝ ይላል። ክርስቲያኖች ወደ ቤቱ እንምጣ፣ ቤቱን እንናፍቀው። በየሳምንት ብቻ አይደለም በየዕለቱ ቤቱን ተሳልሜ ልሄድ፣ እግዚአብሔርን አግኝቼ ልሄድ። ሰላም የሚገኘው ከመቅረብ ነው ክርስቲያኖች፣ ከመምጣት ነው፣ ከመገኘት ነው፣ አድራሻን ቤተ ክርስቲያን ከማድረግ ነው። ክርስቲያኖች እውነተኛ ሰላም ያነ ይሰጠናል። ክርስቲያኖች እናገኘዋለን፣ የተከለከልን አይደለም። ስለዚህ ቤተክርስቲያኔን እሰጣችኋለሁ ማለቱ ሰላሜን እሰጣችኋለሁ። እኔ ብሄድ እንኳን አለ እኔ እንኳን ብለይ፣ ያቺ የእናንተ መጽናኛ ነች። ማልቀሻችሁ እሷ ነች። ወደ እሷ መታችሁ አልቅሱ። ለቅዱስ ሰለሞን እንደነገረው በዚህ ቤት ውስጥ የሚጸለየውን ጸሎት ማንኛውንም ጸሎት እሰማለሁኝ ቅድመ እግዚአብሔር ይደርሳል ብሎ ተናግሯል። እግዚአብሔር አምላካችን ወደዚህ መተን ያስጨነቀንን እንናገር። ከዛ በኋላ ስንወጣ አፎይ ብለን እንሄዳለን። ክርስቲያኖች ሰላም ማለት ይሄ ነው። ሰላም ማለት ይሄ ነው። ሁለተኛዋ ሳነች። ሶስተኛዋ ሰላሜን እሰጣችኋለሁ ያለው ደግሞ ቅዱስ ሥጋዬን ክቡር ደሜን እሰጣችኋለሁ። ኃጢአት ቢያጎሰቁላችሁ፣ በኃጢአት ብትወድቁ ኃጢአት ቢያስጨንቃችሁ ኃጢአት ከእግዚአብሔር ቢለያችሁ፣ ወደ እግዚአብሔር የምቀርብበት መንገድ ጠፍቶኛል ካላችሁ ወደዚህ ኑ፣ ወደዚህ ማዕድ ቅረቡ፣ ይህንን ማዕድ ተሳተፉት። ክርስቲያኖች በዚህ መንገድ ኃጢአታችን ይጸራል፣ ኃጢአታችን ይነፃል። ኃጢአታችን ሲነፃ ሰላም የሚገኘው ከዛ ነው፣ ከንስሐ ነው ሰላም የሚገኘው። ኃጢአትን ከመደበቅ ሰላም አይገኝም። ከክርስቶስ ስጋና ደም በመራቅ ሰላም አይገኝም። ክርስቲያኖች ከየት ይገኛል? ከየትም አይገኝም። ክርስቲያኖች ስጋዬን ደሜን እሰጣችኋለሁ ብሎ በአላዛር ቤት ተገኝቶ ለሐዋርያት እንደተናገረ በመስቀል ላይ ደሙንም አፍሶ ስጋውንም ቆርሶ ሰጠን። ክርስቲያኖች ምን እንድናደርግ ነው? እኛ ከሱ እንድንሳተፍ ነው። ኃጢያታችን በደሙ እንዲታጠብልን ነው። ንጹህ እንድንሆን እኮ ነው ክርስቲያኖች። ኃይል እንድናገኝ ነው፣ ሰላም እንድናገኝ ነው ክርስቲያኖች፣ እንጂ መፈተኛ አይደለም ክርስቲያኖች። ስጋው ደሙ ስጋው ደሙን ብቀበል ፈተና ይበዛብኛል የሚላል። ስጋው ደሙን ብቀበል ብዙ ነገሮች ወደ እኔ ህይወቴ ይሰነካከልብኛል የሚል ሰው እኮ አለ። የት እንደ ተማሩት ይሄን ትምህርት አይታወቅ፣ ማን እንደነገራቸው አይታወቅ። ስጋው ደሙን የሚቀበልማ ከብሮ ይኖራል ክርስቲያኖች፣ ኃጢያቱ ታጥቦለት ይኖራል በክብር ይኖራል። በየትኛውም ሰዓት እንኳን ቢጠራ መንግስተ ሰማያትን ይወርሳል። የተጽናና ሰው ማለት ስጋ ወደሙን የሚቀበል ሰው ነው ክርስቲያኖች። ከሱ ተርቆ ምን አለ? ምን ተይዞ ነው? ምን አስተማማኝ ነገር አለ ክርስቲያኖች? እንደምታዩት ነው። ሰው ወጥቶ ይቀራል። ዓለም እንደሆነ እንደዚሁ እንደምናየው ነው። ግርግር ነው ክርስቲያኖች። ምንድነው የምንጠብቀው? ምንድነው ተስፋ የምናደርገው? ተስፋችን ማን ነው? እግዚአብሔር አይደለም ማለት እኮ ነው ክርስቲያኖች። ከራቀን ሌላ የተማመነው ነገር አለ ማለት ነው ክርስቲያኖች። ስለዚህ ራሳችንን፣ ልባችንን ሰብሰብ ብናድርገው፣ ወደ እግዚአብሔር እንቅረብ፣ ሥጋ ወደሙን እንቀበል። ሌሎች አብያተ ክርስቲያናት ሁሉም ምእመናን ይቆርባል ክርስቲያኖች። ሁሉም ይህንን ሰላም እያገኘ ወደ ቤቱ ይመለሳል ሁሉም። ነገር ግን እኛ ጋር ብቻ ነው ሁላችሁም አሁን ከዚህ ከመጣው ዘጠና ፐርሰንቱ ሳይቀበል ወደ ቤቱ ይመለሳል ማለት ነው ክርስቲያኖች። የመጣ ነው እኮ ዛሬ ቅዳሴ የተቀደሰው ለምንድን ነው? ለጸሎት እኮ አይደለም፣ ሥጋው ወደሙን ለማዘጋጀት ነው ክርስቲያኖች፣ ለእናንተ ለመመገብ ነው። ክርስቶስ ሊቀ ካህናት ሆኖ ቀድሶ ሥጋው ወደሙን የሚፈትተውኮ የሚፈትተው እኮ ሁላችን እንድንበላለት ነው ክርስቲያኖች፣ ሁላችን እንድንጠጣው ነው። ነገር ግን እንገፋዋለን። ነገር ግን እንርቃለን፣ ምክንያት እናበዛለን፣ ብዙ ነገሮችን እንደረድራለን። እነዚህ ሁሉ ግን ከእግዚአብሔር ይለዩናል እንጂ ወደ እግዚአብሔር አያቀርቡንም ማለት ነውና ክርስቲያኖች፣ ይህንን እንድናደርግ ነው። ሰላሜን እሰጣችኋለሁ ብዙ ነው ትርጓሜው። መስቀልን እሰጣችኋለሁ፣ መንግሥተ ሰማያትን አወርሳችኋለሁ፣ ኃይልን እሰጣችኋለሁ፣ መንፈስ ቅዱስን አወርድላችኋለሁ። ይሄ ሁሉ የእግዚአብሔር ሰላም ነው፣ ብዙ ናቸው። እነዚህን ሦስቱን እንያያዝ። ወንጌልን እናንብብ። ወደ ቤተክርስቲያን እንምጣ። ሥጋ ወደሙን ለመቀበል ቢያንስ ባንቀበል እንኳን ለመቀበል ሕሊናችንን እናዘጋጁ። ሕሊናችን ይዘጋጅ። እኔ ዝግጁ ነኝ ብለን እንጠይቀውስ፣ ዝም ብለን እንጠይቀው፣ እየጠየቀን እየተዘጋጀን እንቆይ ክርስቲያኖች። እግዚአብሔር ያኔ ይመራናል፣ መንገዱን ያሳየናል። እውነተኛው ሰላም ይህንን ካገኘን በኋላ የትኛውም ነገር የሚያስጨንቀን አይሆንም። እርስ በርስ መዋደድ ይመጣል፣ እርስ በርስ መፋቀር ይመጣል፣ መግባባት ይመጣል። መግባባት የሚጠፋው መስማማት የሚጠፋው መከራ የሚበዛው ችግሩ የሚበዛው እግዚአብሔር ሳይኖር ሲቀር ብቻ ነው። ክርስቲያኖች እግዚአብሔር ካለ የሚፈለገው ነገር ሁሉ አለ ማለት ነው። ስለዚህ ሰላሜን እሰጣቸዋለሁ ያለ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰላሙን ለሁላችንም ይስጠን ፍቅር አንድነቱን ያብዛልን ሀገራችንን ይጠብቅልን ለዓለም ሁሉ ሰላምን ይስጥልን መረጋጋትን ይስጥልን ልቦናቸውን ይመልስልን ሁላችንም ተረጋግተን በሰላም ኖረን ለትውልድ አቀብለን በሰላም የምናልፍ ያደርገን ያሰማረን የመከረን ለባሕርይ እግዚአብሔር አምላካችን ስሙ ዛሬም ዘወትርም ለዘላለም የተመሰገነ ይሆን